የተመለከተው አፈር ነው። ይሄን አፈር ነው ስንቀልድበት የኖር ነው። ይሄን አፈር ነው በረሃ ብለን ስንተው የነበረው እና ይሄ ወደ ልማት መቀየር ከሁላችን ይጠበቃል። ይሄ የቆምንበት በሙሉ ምንም አይነት ማዳበሪያ ሳይሰጠው ስንዴ የሚያምርት ነው። ያልተደረሰበት ሀብት ግን በወቅቱ ያልተጠቀምንበት እምቅ የግብርና አቅም ሌላው ማሳያ ገራ ሄክታራ 20 ከዚህ ተነስቶ እዛ ድረስ ያለው 100 ሄክታር መሬት የስንዴ ማሳ በኩታ ገጠም የተዘራ የዘር ብዜት ነው። ከ91 በላይ አባላት በመሆን ተደራጅተን እየሰራን እንገኛለን። ኩሊ ክላስተር ሰኚ ባይስቱ በፊት ስለ ግብርና ታስቦ አናቅም ነበር። ያው ከፊል እንስሳዎቻችን ከማርባት ውጪ አሁን ያ እንስሳ ማርባት ብቻ ሳይሆን እንደማወጣ ተረድተን ይሄን ወደ አርሶ አደርነት ቀይረን የህወችነችን እንድናረጋግጥ መንግስት በምሰጠን ተልእኮ ወይም እንትም መሰረት ያን ወደ መሬት አውርደን እየሰራ ነው ስንዴ ልማት። አሁን ይሄ በዚህ በክላስተር ከተደራጀን ጀምሮ በጣም ጥሩ ምርት አግኝተናል። ስንዴ ብዙ ዘር ይቻሉ በትንሹ ከአንድ ሺ ያላነሰ ዝር ነው ተጠቀምኩት። እዚህ ከፍተኛ ስንዴ ምርት ይገኛል ብዬ ተስፋ አደርጋለሁ። በቆሎም እዚህ እኔ እንጃ ለማንሳትም የሀገር አስፈላጊ ሆኖ የሀገሪቷ መንግስት ካረዳኝ እንጂ ብቻዬን በቆሎ ማንሳት አልችልም። ለምን? ሰፊ ነው። ብዙ ነው። ይህ ተስፋ ሰጭ ጭላንጭል ባለፉት ሰባት ዓመታት ውስጥ ተወልዶ አድጎና ጎልምሶ በዓመት ለዕለት ጉርሷ እስከ አንድ ቢሊዮን ዶላር የሚጠጋ ገንዘብን ወጪ ታደርግ ለነበረችው ኢትዮጵያ በስርዓት የሆነ የታሪክ ጥፋት ነው። ሀገሪቱ በበጋና በመህር ከቆላ እስከ ደጋ ሰፊ የሚለማ መሬትና የውሃ ሀብት እያላት መሬቷም ጦም እያደረ ዜጎቿን በረሃብ አለንጋ እየተገረፉ ዘመናት ቢያልፉም፣ አሁን ግን ያበቃ ይመስላል። ቆላማና በረሃማው ሰብልን ተዋውቋል። ደጋና ወይና ደጋውም በዓመት ከአንድ ወደ አራት ዙር ማምረት ጀምሯል። ፊታችንን ወደ መጋቢት 4 2010 እናዞራለን። አሁን እንደየማሳችን ስፋት ከበፊቱ በተሻለ የምናገኘው ምርት በእጥፍ ጨምሮልናል። ህይወታችን ተሻሽሏል። ከዛም አልፎ ለገበያ ማቅረብም ጀምረናል። እንደ ስንዴ አይነቶች እንደ ጤፍ አይነቶች አፋር ክልል ላይ ቢዘሩ እንኳን አይበቅሉም፣ ቢበቅሉ ምርት አይሰጡም የሚል የተሳሳተ ሚስ ኢንፎርሜሽን ነበር። መንግስት እንግዲህ ፖሊሲ በመቅረጽ ቀጥታ ወደ ክልሉ በመግባት የክልሉ መንግስት የራሱ የሆነ ኮሚቴ በማደራጀት ከክልል ወደ ዞን፣ ከዞን ወደ ወረዳ በማድረግ የራሱ የሆኑ ኮሚቴዎች ተዋቅረው ህብረተሰቡን በመሰብሰብ በማወያየት ምንድን ነው ሊደረግላቸው የሚገባው ምን ችግር አለ ተብሎ ኤንቫይሮንመንታል አሰስመንት ይሰራልና በዛ መሰረት በተሰራው መሰረት የህዝቡን ጥያቄ ተቀባይነት አግኝቶ ወደ ልማት እንዲገባ ተደርጓል። በእርግጥም ይህ ተግባር ዜጎች በምግብ ራሳቸውን ከመቻል አልፈው ምርቶቻቸውን ለገበያ እንዲያቀርቡም አስችሏል። ከሰባት ዓመታት በፊት ወደ ስልጣን የመጣው ሀገረ መንግስት በቀደሙ ዓመታቶች ሀገር የነበሯትን ብዛ የተፈጥሮ ሀብቶች በማጤንና በማልማት ኢትዮጵያን ከልመና መታደግ እንደሚቻል አምኖ ሲሰራ ስለመቆየቱ አብነት ሆኖ እናገኘዋለን። ለዚህም ነው ከአፍሪካ ብሎም ከዓለም ተወዳዳሪ የሆነችው ሀገር ለዘመናት ሀብቷን ሳትጠቀም በችግር ብትቆይም በተሰሩት ኢኒሽቲቮች አማካኝነት ግን በስንዴ ምርትና በሌማት ትሩፋት ለውጥ ማምጣት ተችሏል። ከዓለም ከአፍሪካ በደረጃ የምትገለጽ ሀገር ናት ነገር ግን ህዝቧ የሚፈልገውን የእንስሳት ተዋጽኦዎችን እንኳን በአግባቡ ማቅረብ ያልቻልንበት ሁኔታ ነው የነበረው እንደ ሲንዲው ጭምር። ይሄም ቁጭት የወለደው የሌማ ትሩፋት እቅድ ባለፉት ዓመታት በጣም ከፍተኛ ውጤት የተመዘገበበት ከግብአት አቅርቦት ከምርት እድገት የኑሮ ውድነትን ከማረጋጋት እውነቱን ለመናገር ከሌሎች የግብርና ኢኒሼቲቮች በጣም ባጠረ ጊዜ ውስጥ ትልቅ ውጤት ያሳየ ኢኒሼቲቭ ነው። በዚህም አርሶና እርብቶ አደሩ ወቅት ሳይገድበው በማረስ ከእጅ ወደ አፍ አርሶ አደርነት ተሻግሮ ገበያ ተኮር ግብርናን እንዲከተል ሆኗል። አርሶና አርብቶ አደሮቻችን በተመሳሳይ አየር ንብረትና አግሮ ኢኮሎጂ ላይ ተመሳሳይ ቴክኖሎጂ ተመሳሳይ ጊዜ ተመሳሳይ የአግሮኖሚክ ፕራክቲስ አምጥተው ከፍተኛ የሆነ የምርት ጭማሪ ለውጥን ያመጡበት ሁኔታ እና ከእጅ ወዳፍ ከሆነ የአመራረት ዘይቤ ገበያን በማሰብ ኮመርሻል እሳቤን ይዞ ወደ ማምረት ህሳቤ አርሶ አደሮቻችን ተሸጋግረዋል። በኩታ ገጠም እርሻ በተለይ የሚያርሱ አርሶ አደሮች አብዛኞቻቸው ኤክስፖርትን ኢንዱስትሪን ገበያን ታሳቢ አድርገው የሚያመርቱ ናቸው። አንዱ የግብርና ሽግግር ብለን የምናስብበት አንዱ ከእጅ ወዳፍ ግብርና ወደ ገበያ ተኮር ወደሆነ ግብርና መሻገር ነው። እንዲህ ባለው የዘርፎ አካሄድም የተጣለው መሬትና ውሃ በአግባቡ ተግባር ላይ ከዋለ ቀጣዩን የኢትዮጵያ ብልጽግና ለማሳካት አዳጋች እንደማይሆንም ይታመናል። ይህ የጣልነውን መሬት የማንሳት የጣልነውን ውሃ የማንሳት የጣልነውን ጉልበት የማንሳት ለምምድ እያደገ ከሄደ ኢትዮጵያ በለመድናቸው የእርሻ ቦታዎች ብቻ ሳይሆን በጣልናቸው ሎላንድ ኤሪያስ ሶማሌ አካባቢ፣ አፋር አካባቢ እና ሌሎችም የተጣሉ አካባቢዎች ላይ ምን ያክል ምርት ልናገኝ እንደምንችል ያሳያል። በሶማሌ ክልል አምና ድርቅ ነበር። አሁን ስምንት ሚሊዮን ኩንታል እናገኛለን እያለ ነው። ይሄ ስምንት ሚሊዮን ኩንታል ችግር ያለባቸው አካባቢዎችን ለማገዝ በእጅጉ የሚረዳ ነው። ከውጭ የምናስገባው ሳይሆን በሀገራችን የተመረተ ስለሆነ እርሻ፣ ንግድ ኤክስፖርት ልማት፣ ኢትዮጵያ የሚያስፈልጋት ይሄ ነው። በሁሉም ክልሎች እንደነዚህ አይነት ስራ መስራት ከቻል ባጠረ ጊዜ ውስጥ ወደ ብልጽግና መሄድ እንደምንችል ያመላክታል።